ትላንትና ሪያል ሶሲዳድን አሸንፎ የዩሮፓ ሊግ ሩብ ፍፃሜ ውስጥ መግባቱን አረጋግጧል። እና ይሄ ለማንችስተር ዩናይትድ እንዴት ያለ ፋይዳ ነው ያለው በሚለውን ስንነጋገርበት ነበር። ግን ጨዋታው ላይ ደግሞ አንዳንድ ነገሮች ስለነበሩ እነዛንም በተወሰነ መንገድ ብናነሳ ጥሩ ይመስለኛል። የትላንትና ጨዋታ ነ አንደኛ፣ ከጨዋታው ጋር በተያያዘ ትንሽ ፍርሃት ነበረ ፍርሃት የነበረው በመጀመሪያው ጨዋታ ማንችስተር ዩናይትድ አንድ ለአንድ በሆነ ውጤት በሪያል ሶሲዳድ ሜዳ ላይ ጨዋታውን ሲያጠናቅቅ ኦልትራፎርድ ላይ ስለሆነ የመልሶ ጨዋታ የሚደረገው ማንችስተር ዩናይትድ ደግሞ ዘንድሮ በኦልትራፎርድ ጨዋታዎችን እየተሸነፈ ስለሆነ ጥሩ ላይ ሆንለት ይችላል። ማሸነፍ የሚችለውን ጨዋታ በሪያል ሶሲዳድ ሜዳ ላይ ጨርሶ ቢመጣ የተሻለ ነበር የሚል አስተያየቶች ነበሩ። ግን ከግምትም ከስጋትም ውጭ የሆነ ፐርፎርማንስ ትላንትና ተመልክተናል ብዬ ነው የማስበው። ዋናውና ትልቁ ነገር ማንቸስተር የማንቸስተር ዩናይትድ ተጫዋቾች ለትላንትናው ጨዋታ የሰጡት ግምት እና የዩሮፓ ሊግ ዋንጫ ለማንሳት ያላቸውን ፍላጎት በደንብ አድርገው ያሳዩበት እንደነበረ ተረድቻለሁ፣ እና የሜዳ ላይ እንቅስቃሴውን በጣም ጥሩ ነው። ይሄ አንድ መነሳት የሚኖርበት ነጥብ ይመስለኛል። ሌላ እንግዲህ የፍጹም ቅጣት ምቶች ነበሩ፣ ፔናልቲዎች ነበሩ። ሶስት ነበሩ። ባጠቃላይ አራት ሊሆኑ የሚችልበት እድልም ነበረ። ግን ደግሞ ሌላ ጉልታነሽ ነው አው ማለት ከብሩኖ ፈርናንዴዝ ሃትሪክ እስከ ዶርጉ አነጋጋሪ ነገር የተመለከትንበት ነው። ምክንያቱም ብሩኖ ፈርናንዴዝ ትላንትና ሃትሪክ ሰርቷል። ሁለቱ ጎሎች በፍጹም ቅጣት ምት የተገኙ ናቸው። በአጠቃላይ በዘንድሮ የውድድር ዓመት በሁሉም ጨዋታዎች ላይ በሁሉም የውድድር አይነቶች ላይ ብሩኖ ፈርናንዴዝ ለማንችስተር ዩናይትድ ያስቆጠራቸውን ጎሎች አስራ አራት ያደረሰበት ነው ይሄ በጣም ጥሩ እንቅስቃሴ እያደረገ እንደሚገኝ የተገለጸበት ነው። ስለዚህ የብሩኖ ፈርናንዴዝ የቅጣት ምት ጎሎችና ሃትሪክም የሰራበት ምሽት ስለነበረ ይሄ ለብሩኖ ፈርናንዴዝም ለማንቸስተር ዩናይትድም አንድ ጥሩ ነገር ነው ብዬ ነው ማስበው። ከዛ ውጪ የዚርክዚ እንቅስቃሴ ትላንትና የተደነቀ ይመስለኛል እኔ ማለት አጨዋወቱ እንደዚሁም ደግሞ የሚችለውን ነገር በሙሉ ለማድረግ ለቡድን ጓደኞቹ የሚያሻግራቸው ኳሶች እነዚህ እነዚህ ለዚር ጊዜ ወደፊት እየተሻለ ይሆናል። በተለይም ደግሞ ከዶርጉ ጋራ ለመፍጠር የተሞከረውም ጥምረት የተሳካ ነው ብለው አስተያየት የሰጡን ሰዎች እንዳሉ ማንሳት ይገባል። ግን አሁንም ቢሆን ደግሞ ማንችስተር ዩናይትድ ከአጥቂዎቹ ጎል ማግኘት አለበት አሁን፣ ጥሩ እንቅስቃሴ ባደረገበት በትናንትና ምሽት ጨዋታም ላይ የፊት መስመር አጥቂ ከምንላቸው ጎል ከሚጠበቅባቸው ተጫዋቾች ጎል አላገኝም ግን ማግኘት አለበት። በቃ ይህንን ደግሞ መጀመር አለበት። በሚቀጥሉት ጨዋታዎች ላይ የበለጠ ማሻሻል ከሚገባው ነጥቦች መካከል አንደኛው ከራስምስ ሆጅሉንድ፣ ከዜርክዚ እንደዚሁም ደግሞ ከጋር ናቸው። ፊት መስመር ላይ ከሚጫወቱ ተጫዋቾች ጎል ማግኘት ይኖርበታል የሚሉ ሀሳቦችም የተሰጡበት ነው። ሌላ ትልቁ መነጋገር ያደረሰ ጉዳይ ቅድም ያነሳ ነው ነው እንግዲህ፣ ፍጹም ቅጣት ምት ተሰጥቶ ነበር እኮ በዶርጉ አማካኝነት ተጠልፏል ተብሎ ዳኛው ያንን የፍጹም ቅጣት የምትሰጠው ነበረ። ግን እሱ ያንን ሲከላከል ታይቷል። መጀመሪያ ኳሱን የነካው የሪያል ሶሲዳድ ተጫዋች ሁለትና አንድ እያሉ ነው። አዎ እኔን አልነካም የሚል ነገር ተናግሯል። ና ያ ደግሞ በጣም የሚያነጋግር ሆነ። ከዛ በኋላ በቫር ታየ። ጉዳዩ ሲታይ በትክክልም ደግሞ የፍጹም ቅጣት ምት የሚያሰጥ ንክኪ ሆኖ አልተገኘም እና የፍጹም ቅጣት ምት ያሻል። በጣም የሚገርም ነው። እኔ በጣም ነው የገረመኝ። ግን የበለጠ ደግሞ እንደውም እኔ አሞሪም ያለውን ነገር ነው በደንብ የምስማማበት። አንድም አቻ ሆነን ቢሆን ኖሮ፣ ሁለትም ደግሞ እየተመራን ቢሆን ወይንም ተሸንፈን ቢሆን ኖሮ የዶርጉ ድርጊት ጥሩ ላይሆን ይችላል። ግን አሁን አሸንፈናል። ጨዋታው በቁጥጥራችን ስር ነው ኦነስት ውን አደንቃለሁ ነው ያለው፣ እና ከጥቅም አንጻር ስትመለከተው አሞሪም የተናገረው ነገር ልክ ሊሆን ይችላል። አሁን በዚህ ሁኔታ ማንቸስተር ዩናይትድ ተሸንፎ ወይም አቻ ወጥቶ ቢሆን ኖሮ ብዙ አስተያየቶችና ትችቶች ምናልባት ዶርጉ ላይ ሊመጡ ይችላሉ ብዬ እገምታለሁ። አሁን ባነሳሳሻቸው ጉዳዮች ላይ የተወሰኑት ላይ የኔን ሀሳብ ለማጋራት የመጀመሪያው ነገር ትላንትና ለበጎ እንቅስቃሴያቸው ወይም ለተሻለ እንቅስቃሴያቸው በስም የጠራሻቸው ተጫዋቾች አሉ አይደለም? እንደ ጆሹዋ ዜሽ ጊዜ አይነት። እኔ ግን ትላንት መደነቅ አለበት ብዬ የምለው እኔ ራስመስ ሆይሉንድ ነው። ለእኔ ከነበረበት አዘቅት የወጣ ትላንት፣ ሂወዝ በጣም ጥሩ ነበረ ሲያደርግ የነበረው እንቅስቃሴ፣ እንቅስቃሴ ብቻ ሳይሆን ኮንትሪቢዩሽኑም ይህንን ይዞ ከቀጠለ ባገባና ባላገባም ብቻ ሳይሆን ጨዋታው ላይ ባሳደረው ተጽዕኖ ሲገመገም ስለ ራስመስ ሆይሉንድ የምንናገረው ነገር የሚቀይር ይመስለኛል። ዲጎ ዳሎ ላገባው ጎል አሲስት አድርጓል። በጨዋታው ላይ የሪያል ሶሲዳድ ተከላካዮች ጫና ውስጥ እንዲቆዩ አድርጓል። ይሄም ለማንቸስተር ዩናይትድ የሰጠው በጎ ነገር አለ። አሁን እነዚህ በጎ ነገሮች የሚቆጠሩለት ለምንድን ነው ብለህ ብትጠይቅኝ፣ ጥቂት ሆነው እንኳን ቢሆን ለእኔ ጥቂት አይደሉ። ግን ጥቂትም እንኳን ቢሆን ለራስመስ ሆይሉን በተለየ የምቆጥርለት ምን ውስጥ ነበር? ይሄ ልጅ ማንቸስተር ዩናይትድ ከዚህ ልጅ ሊያገኝ የሚገባውን አገልግሎት እያገኘ አልነበረም። ልክ ዳርዊን ኑኔዥ እንዳለው ሊቨርፑል ማንቸስተር ዩናይትድ ደግሞ አለው ራስመስ ሆይሉን ምናምን የምንልበት አይነት ሰው እኮ ሆኖ ነበረ የሚሰጣቸው ኳሶች እምቢ የሚለው ነገር ያው ይለፋል፣ ይሞክራል፣ የሚያደርጋቸውን ነገሮች በሙሉ እንትን ይላል፣ ግን አልሆነለትም። ትላንትና ግን ሆኖለታል። ለእኔ ኢምፕረሲቭ ነበረ። መሳጭ እንቅስቃሴ፣ አሪፍ እንቅስቃሴ አሳይቷል ከምላቸው የማንቸስተር ዩናይትድ ተጫዋቾች መካከል አንደኛው ለእኔ ራስ መስኮ ይሉን ነው የሚለው፣ ይያዝልኝ። የማይስማማ ካለ ደግሞ የማይስማማበትን ሀሳብ ባገኝ ደስ ይለኛል። ሁለት ቅድም የጠራሻቸው ሌሎች ተጫዋቾች ላይ አልስማማም ማለቴ አይደለም። ይሄ ግን በደንብ በደንብ መጨመር አለበት ራስመስ ሆይሉንድን የሚል ግን አመለካከት አለ። ሌላው የሩበን አሞሪም ሀሳብ ሩበን አሞሪምን በተመለከተ ሰዎች የሚሰማቸው ስሜት የሚሰጡት አስተያየት ሰውየው በጣም ጥሩ የኮቺንግ ማይንድ አላቸው ከሚባሉ የአሰልጣኞች መካከል አንደኛው ነው። ይሄንን አስተያየት በእሱ ዙሪያ የሚሰጡ አስተያየት ሰዎች በጣም ብዙ ናቸው። ግን ለሲስተሙ ግትር ነው፣ ይሄ ሲስተም ወይም ሞት የሚል አይነት ሰው ነው። ሌላ አማራጭ ይሄ ስተቦነስ ይሉታል አደለም፣ ግትርነት እምቢኝ ማለት ማለት ነው። ከዚህ ውጭ ያለውን ነገር ምናምን ነው። ግን አሁን ቅድም መጀመሪያ ላይ ሙዚቃውንም ከመጋበዛችን በፊት የትላንትናው ድል ለማንቸስተር ዩናይትድ የሚኖረውን ፋይዳ በተለያየ መንገድ ለማሳየት ሙከራ ስናደርግ ባለፉት ተከታታይ ጨዋታዎች ላይ ማንቸስተር ዩናይትድ ከፐርፎርማንስ አንጻር የተሻለ ነው እያልን ነው። ሁለት ነገሮች ወሳኝ ናቸው የሚመስለኝ። እኔ አንድ ለካ ተጫዋቾች የአሰልጣኛቸው ሀሳብ እስኪገባቸው ነበር ብዙ ጊዜ አስተያየት የሚሰጠው አይደል አንቺም ስትጠይቂ ትዝ ይልሽ ከሆነ እንዴ ታዲያ ይህንን ያህል እነዚህ የሚያካክሉ ተጫዋቾች የአሰልጣኙ ሀሳብ አልገባ ነው እያሉ ይህን ያህል ጊዜ መቆየት አለባቸው እንዴ? ምን ያህል ጊዜ ነው እነሱ የሰውየው ሀሳብ እንዲገባቸው፣ ገብቷቸው ሜዳ ላይ የተሻለ እንቅስቃሴ ምናምን ለማሳየት ምናምን እስቲ ነበር። ትዝ ይልሽ ከሆነ በደንብ አስታውሳለሁ። ለካ ተገላቢጦሹንም ማሰብ ነበረብን። አሰልጣኙም ልጆቹ እንዲገቡት ለካ ያስፈልጋል። ገብቶሻል ከዛ አንጻር ለልጆቹ የምትሰጫቸውን ሚና ሪያጀስት ምናም ማለት ነው። አሁን ትላንትና ለካዚሜሮ ስታንዲንግ ኦቬሽን ነበር እኮ ተቀይሮ ሲወጣ ሰባ ምናምን ደቂቃ ላይ ኮይለር ነው አደርቅ ቀይሮት የገባው እሱ ካዚሜሮ ሲወጣ ካዚሜሮ ማንቸስተር ዩናይትድን የሚደግፍ በሙሉ ተስፋ የቆረጠበት ተጫዋች ነበር። ካዚሜሮ በጣም ትላንትና ጥሩ ስለተንቀሳቀሰ የማንቸስተር ዩናይትድ ተ ደጋፊዎች ከመቀመጫቸው ተነስተው ሲያወድሱት ነበረ ወይ፣ በበጎ ሲያነሱት ነበረ። ከዛ በኋላ ምንድነው አሞሬም የተናገረው ነገር አሁን ተጫዋቾቼ ሀሳቡን እየተረዱት ነው እኳ አይደለም ያለ ተጫዋቾቼ አሁን ይበልጥ እየተረዳኋቸው የመጣው ይመስለኛል። አላል እንደዛ አለ። እኔም በኋላ እናነሳዋለን ብዬ ነው ያው፣ ጨዋታው ላይ የነበሩትን ነገሮች እያነሳን ስለነበር ያለነሳሁት እንጂ እኔም ከሰጣቸው አስተያየቶች መካከል ሩበን አሞሬም ያስገረመኝ አንተ እንዳልከው ለካ በሌላኛውም አቅጣጫ ማየት ይገባል የሚለውንም እንዳሰብ ያደረገኝ ነው ሲናገር ሩበን አሞሪም በደንብ እንግዲህ እኔም ተጫዋቾቼ ምን አይነት ነገር እንደሚፈልጉ እየተረዳኋቸው ነው ልክ አሁን ለምሳሌ ካዚሚሮ ምንድን ነው የሚፈልገው ጨዋታ ላይ እንዴት አድርጌ ሚና ብሰጠው ነው የተሻለ ነገር ከሱም አገኘው የሚለውንም በመረዳት ረገድ ራሴን እያሻሻልኩ ነው የሚል አስተያየቱን ሰጥቷል እና ከዚህ በኋላ ካዚሚሮን በተመለከተ ይሄ ፕሬሲንግ ላይ በጣም በከባዱ ፕሬስ እንዲያደርግ የማስቀምጠው አይነት ተጫዋች አይሆንም ማለት ነው። በቃ ለሱ የሚገባውን አይነት ቦታ ሰጠዋለሁ። አሁን ቲሙ አይታችሁት ተመልክታችሁት ከሆነ ይበልጥ ኮኔክትድ እየሆነ ነው በጣም። ሁለተኛ ምክንያት በኋላ አስረዳለሁ። እንደዛ እየሆነ ነው እና ደግሞ በተሻለ መንገድም ደግሞ ዲፌንድ እያደረጉ ነው። በመከላከል መንገድም ደግሞ በተሻለ ሁኔታ ዲፌንድ እያደረጉ ነው። ይሄ ደግሞ የመጣው አንድም ካዚሚሮ ከተሰጠው ሚና አንጻር ነው፣ እንዴት ቢጫወት የበለጠ አቅሙን ይገልጻል በሚለው ሩበን አሞሪም ካዚሚሮን ተረድቶ በሰጠው ሚና አማካኝነት የመጣ በጣም ጥሩ ለውጥ ነው። ና ካዚሚሮ በጣም ስማርት ነው ብሎ ነው የተናገረው። እና አሁን በማንችስተር ዩናይትድ ቤት ስንመለከተው ሁሉም ነገር የጋራ እየሆነ ነው የተሻለ ቲም እየሆነ ነው እና በጣም በተሻለ ሁኔታ ተጫዋቾቹ ሜዳ ላይ አገልግሎት እየሰጡ ነው። ስለዚህ የተጫዋቾችን ካራክተራቸውን የበለጠ መረዳት ይጠበቅብኛል ያንንም እያደረግኩ ነው ብሎ አስተያየቱን ሰጥቷልና ደግሞ በደንብ የሰራለት ይመስለኛል። እንዲሁም የአሞሪ ምን ሀሳብ ተጫዋቾቹ ላይ ከማስረዳት ከማጽረጽም በላይ ይሄኛው በአጭር ጊዜ የመጣ ለውጥን ሜዳ ላይ እንድንመለከት አድርጓል። ተጫዋቾቹን መረዳቱና ለዛ ለተረዳው ነገር ለተጫዋቾቹ የሰጠው ሚና የበለጠ ማንችስተር ዩናይትድን እየጠቀመ ነው የሚል ሀሳቡን ላ እንድናነሳ የሚያደርግ ይመስለኛል። ስለዚህ በጨዋታው ላይ አንዱ ፖዘቲቭ ነገር ይሄ ነው፣ የአሰልጣኙ ከተጫዋቾቹ የተሻለ አገልግሎት ላገኝ የሚችለው ምን አይነት ሚና ለማን ሲሰጥ ነው ፕሬስ አርጉ ብቻ ሳይሆን አሁን ካዜሜሮን በዚህ እድሜ ፕሬሲንግ ኳሊቲውን ልታወጪ በጣም ይከብዳል። በሌላ መንገድ ደግሞ እንደ ትላንትና አይነት ምሽት እንዲያሳልፍ ማድረግ ለካ ይቻላል። በተወሰነ ደረጃ የግትርነትን መስበር ነው የሚታየ ለእኔ በአሞሪም በኩል። እኔ እንደዚህ ብዬ ደግሞ የምረዳው ነገር አለ። እኔ የፓትሪክ ዶርጉ ማንቸስተር ዩናይትድን መቀላቀል ለአሞሪም ሀሳብ በተሻለ መንገድ መፈጸም ትልቅ አስተዋጽኦ አለው ብዬ ነው የማስበውን። ያምራል ልጁ እመኝ። ገና ልጅነት አለ ከሀያ ዓመት እድሜ የሚጠበቅ ልጅነት ምናምን አለ ነገር ግን የፓትሪክ ዶርጉ እንደ ሲባል የነበረ ነገር ነበረ። ታስታውሱ ከሆነ ጥር ተከፍቶ ማንቸስተር ዩናይትድ የተጫዋቾች ዝውውር ላይ ኢንቮልቭ ሲያደርግ ፕራዮሪቲ ወይም ቅድሚያ ትኩረት የሚሰጠው በምን ጉዳይ ላይ ይሁን፣ ለየትኛው ቦታ የበለጠ ትኩረቱን ይስጥ ምናምን ምናምን ሲባል ሌፍት ዊንግ ባክ ነው ሲባል የነበረው በተደጋጋሚ በግራ መስመር በኩል የሚጫወት እንደ ፉልባክም እንደ ዊንገርም ሊጫወት የሚችል ተጫዋች ማንቸስተር ዩናይትድ ያስፈልገዋል። ያ የማንቸስተር ዩናይትድን የሜዳ ላይ እንቅስቃሴ እና ውጤታማነት ከማሻሻል አንጻር በጣም ትልቅ ተጽዕኖ ይኖረዋል ሲባል ነበር እና ይሄ ልጅ ያንን ቅድም የፊሊንግ ኦፍ ቢንግ ኮኔክትድ መተሳሰሩን የጎደለውን መሙላት አንድ ቦታ ላይ የሆነ ነገር ሲሞላ በነገራችን ላይ ያ ቦታ ላይ የነበረውን ክፍተት ከየራሳቸው ሚና እየሸረፉ ለመሙላት ይሞክሩ የነበሩ ተጫዋቾች ራሳቸው ጉዳይ ላይ ብቻ ትኩረት ያደርጋሉ። ይሄ በጣም በጣም በጣም ነው የሚያግዘው። ሳም፣ በአንድ በሁለት ተጫዋች የሚቀረፍ የማይመስለን ችግር ብዙ ተጫዋች ማስፈረም ያለበት ይመስለናል። አለም ማንቸስተር ዩናይትድ ግን የሆኑ አንድ ሁለት ተጫዋቾች መጥተው ደግሞ ጥሩ አዎ ተጫዋቾች መጥተው ያንን አገልግሎት ሲሰጡ፣ እንዳልከው ሌሎቹ በራሳቸው ሚና ላይ ብቻ ትኩረት የሚያደርጉ ከሆነ ከነዛ ተጫዋቾች የሚገኘውንም አገልግሎት መቶ የተሟላ ታደርጊዋለች። ስለዚህ በተወሰኑ ተጫዋቾችን ብቻ ነገሮችን ለማስተካከል የሚፈጠርበት እድል ሰፊ ነው ማለት ነው። እና ለእኔም የሚታየኝ እሱ ነው። የፓትሪክ ዶርጉ ሲግኒፊካንስ በማንቸስተር ዩናይትድ ቤት ውስጥ ሂዩጅ ነው በጣም እንግዲህ ለጎል ምክንያት ሆነዋል፣ ለቀይ ካርድ ምክንያት ሆነዋል ምናምን ምና ቀይ ካርድ አይቷል ራሱ ምናምን። የምታነሻቸው ፕሮስ እና ኮንስ ሊኖሩ ይችላሉ፣ በጎና በጎ ያልሆኑ ነገሮች ኮ ሊኖሩ ይችላሉ። ነገር ግን በማንቸስተር ዩናይትድ ቤት ውስጥ የሚሻሻል በጣም ብዙ ነገር ብዙ ነገር ካለ በፓትሪክ ዶርጉ መኖር የመሻሻል ፍንጭ እያየንበት ነው የሚገኘው። ልጁ በጣም በጣም በጣም በጣም በጥሩ ሁኔታ ነው የሚጫወተው፣ በጥሩ ሁኔታ ነው የሚጫወተው። ካራክተር ዋይዝ ወይም ከባህሪ ከጠባይ አንጻርም ደግሞ ለምሳሌ የአርሰናል ደጋፊዎች ስኬሊ ላይ ያላቸው አይነት ስጋትና ቅሬታ ራሱ አርቴታ ስኬሊን ማሳደግ፣ ሜንታሊ ማሳደግ እግር ኳስ እንደዚህ ያለ መንገድ አይጫወትም እግር ኳስ እንደዚህ ያለ ባህሪን አትታገስ ምናምን ብሎ መምከር የሚፈልግ ነገር ያለው አይመስለኝም። ለምን ብትኝ ትናንትና ለምሳሌ ቅድም ያልሹ ላይ ሀሳብ ሰጣለሁ፣ ግን ትናንትና ማንቸስተር ዩናይትድ ፍጹም ቅጣት ምት ሲያገኝም ሆነ ተጨማሪ ፍጹም ቅጣት ምት ሊያገኝ ሲል ሲቀላከል ባህሪን በተመለከተ የሚነግረን ነገር አለ። በቀይ ካርድ ከሜዳ ሲወጣ የዳኛውን የቀይ ካርድ ውሳኔ የተቀበለበት ፍጥነትና ሜዳውን ለቆ የወጣበትም ነገር ስለ ባህሪ፣ ስለ ጠባ የሚነግረን ነገር አለ። ስለዚህ ሜዳ ላይ ኃላፊነቱን በአግባቡ የሚወጣ ከሜዳ ውስጥም ሆነ ከሜዳ ውጭ የሚያሳያቸው ባህሪ ጋር የተያዙ ነገሮች ደግሞ ስጋት ላይ የማይጥል ከሆነ በቃ ፓትሪክ ዶርጉ በጣም ጥሩ ዝውውር ነው እና ሬዝነብል በሆነ ዋጋ የተገኘ ሀያ አመት ላይ የመጣ ለቃ ይሄ በጣም አሪፍ ነገር። ቅድም ሪጎሬው አራ ሪጎሬ አይደለም ዳኛ ያለበት እንትን አሞሪም ያለው ነገር ኦነስቲውን አደንቃለሁ፣ ግን አቻ ሆነን ቢሆን ኖሮ ብንሸነፍ ኖሮ ምናምን ግን ያቀያይመናል ነው አይደል? ለእኔ ግን ፓትሪክ ዶርጉ ያደረገበት ጊዜ እኮ ማንቸስተር ዩናይትድ እኮ ዴወራት ሪስክ ስጋት ላይ በነበሩ ሰዓት እኮ ነው። ሁለት ለአንድ እኮ አስተማማኝ አልነበረም፣ ሁለት እኩል መሆንን ስለሚያመጣ። አሁን ለምሳሌ ሶስት ለአንድ አራት ለአንድ ሆነው ቢሆን ኖሮ ፍጹም ቅጣት ምቱ አይ፣ ሬፍ፣ ይሄ ነገር ፍጹም ቅጣት ምት አደለም ያለው ያኔ ቢሆን ኖሮ የድሉን የውጤቱን አስተማማኝነት ካየ በኋላ የወጣ ጨዋነት ነው ምለው። ሁለት ለአንድ ግን ምንም ምንም ነገር አይደለም። ደግሞ በሚያሳዝን መንገድ ነው አደለም የሚል ነው። እንዳይሳሳቱ እንዳይሳሳቱ ይሄ ነገር ይጎራ አደለም የሚል እሱ ግን ገና ሁለት ለአንድ ሆነው በድምሩ ማንቸስተር ዩናይትድ ሶስት ለሁለት በሆነ ውጤት እየመራ ሪያል ሶሴዳድ አንድ ጎል ቢያገባ ሁሉም ነገር ወደ ባላንስ ሊመጣ የሚችል ከዛ ይልቅ ፍጹም ቅጣት ምት ተሰጥቶ ብሩኖ ፈርናንዴዝ መጥቶ ጎል ቢያደርገው ደግሞ ማንቸስተር ዩናይትድ ስጋቱ ውስጥ ሊወድቅ የሚችልበት ነው። ለምሳሌ ቅድም ያልሽው አናረ መጀመሪያ ላይ የማንቸስተር ዩናይትድ ደጋፊዎች በፈራተባ ነው ጨዋታውን የሚጀምሩት ጨዋታውን የሚያዩት እኮ አይደል? እዛ ላይ ሆኖ የመጀመሪያውን ጎል ያገባው ሪያል ሶሲዳድ ምን ተሰማሽ? ልክ ሪጎሬ የተሰጡ አስረኛው ደቂቃ ላይ ኦያርዛባል ሲያገባ ጎሉን አይበቃ፣ እኔ አይለፍላችሁ ተብለን ነው ምናምን ሚል ይመስለኛል። ብዙ የማንቸስተር ዩናይትድ ደጋፊ የሆነ ልትሰጋ ምንም ምክንያት አለ። ልክ ነው ገባሽ ስለዚህ ወደዛ ነው የሚመልሳቸው ይሄ ምክንያቱም ፈራተባ ማለት የምትፈሪበት እንደገና ደግሞ ትንሽ ልበሙሉ ልትሆኝ የምትሞክሪበት በሁለቱም ድንበር ላይ ሆነሽ የምትቆይበት ነው ሁለት እኩል ቢሆን መጥፎ ነበር ድሉን የበለጠ አስተማማኝ ሊያደርግ ይችል የነበረው ሪያል ሶሴዳድ እንዳይደርስበት ማንቸስተር ናይት ላይ ማድረግ ይችል የነበርን ሪጎሬ ነው ጨዋነቱ በልጦ ጨዋነቱ አመዝኖ ነው ፍጹም ቅጣት መጥቶ አይገባም ያለው ሌላ መነሳት ያለበት እኔ አሁን የአርሰናል ሰዎች ምን እንደሚሰማቸው ያው በቀደም አርቴታ ተናግሮታል። ግን እኔ አሁን ሄቨንንም በጣም ነው ድርኩትና ለመናገር እኔ ማንቸስተር ዩናይትድ ነገውን ያሳየን የስቴዲየሙን ዲዛይን ሲያሳየን ብቻ አይመስለኝም ሄቨንንም ሳይሆን የማንቸስተር ዩናይትድ ነገ ዶርጉን ሳየው የማንቸስተር ዩናይትድ ነገ እንዳስበው ያደርገኛል። አይገርምሽም? ጥሩ ነው በጣም የማንቸስተር ዩናይትድ ደጋፊዎች በምን ያህል ፍጥነት ነው ከቺዶ ኦቢ ፍቅር የወደቁት? ራስ መሶይሉንን ቁጭ አድርጎ የቺዶ ኦቢን የመጫወታ ጊዜ ቢያረዝምለት ምናምን ያሉት እኮ ወዲያው እኮ ነው። የቺዶ ኦቢም ካርሰናል የተገኘ ነው፣ ሄቨንም ከአርሰናል የተገኘ ነው። የማንቸስተር ዩናይትድን ነገ ያየንባቸው ተጫዋቾች ናቸው እነዚህ ተጫዋቾች ብዬ እንድረዳ አድርጎኛል። ከጨዋታው ጋር በተያዘ አውራ ካልሽ ነው። እና ይሄ ይሄ እንደ በጎ መታየት የለበትም ወይ እንደ ጥሩ መታየት የለበትም ወይ፣ በቃ ነገውን እየገነባ ያለ አድርጌ ነው የማስበው። በዛ ውስጥ ከእነዚህ ተጫዋቾች የሚገኘው አገልግሎት እኔ እንጃ፣ ግን ምንም ሳልናገር ማለፍ ስለማልፈልግ በቀደም እንኳን ከሮይኪን ጋር በተቃረነ ቆምን የምንለው ግን አሁንም ብሩኖ ፈርናንዴዝን በተመለከተ ሮይኪንን የደገፋለ ብለው እኮ በጣም ብዙ ተጽዕኖ ማለው ብዙ ትችት ሲያስተናግድ ስለሌላው ሌላው ሌላው ሰው ምናለው በሚለው ጉዳይ ላይ ልል አልችልም። ማን ምናለ በሚለው ስለማላውቅ፣ እኛ ግን ብለን ነበረ። እኛ ያንን በማለታችን ደግሞ የእውነት ለመናገር በጣም ደስ ብሎኛል፣ የእውነት ለመናገር እንዳንቺ መሆን ብቻ አደለም። ልክ እኮ ሮይኪን ጥሩ መሪ ነው፣ ጥሩ ሊደር ነው። ልክ ነው፣ በዛ ማይስማማ የለም። እንደ ሮይኪን ብቻ ሲኮነው ጥሩ መሪ የሚኮነው ማለት ግን አደለም። ብሩኖ ፈርናንዴስ ሌላ መንገድ ሊኖረው ይችላል። ጄራርድ ሌላ መንገድ ነበረው። መሪ ብለን የምንወስዳቸው የየክለቡን ሰዎች ካነሳን በጣም ብዙ ብዙ ብዙ መንገድ ሊኖራቸው ይችላል። በዚህ ወቅት ብሩኖ ፈርናንዴዝን መያዙ ማንቸስተር ዩናይትድ ከበለጠ ውርደትን ያዳነው ብዬ ነው ማስበው ራሱ። እኔ ስሜቱም በጣም ጥሩ ነው፣ አገልግሎቱም በጣም ጥሩ ነው። አቬለብሊቲው በጣም በጣም በጣም በጣም በጣም ጥሩ ነው። ምን ማለት እንደሆነ በቀደም በሄነሪ ማሳብ ጭምር አስደግፈን ስንናገር ነበረ። የጎል ፕላስ አሲስት ቁጥሩ በጣም ጥሩ ነው። ኦቨሮል ማንቸስተር ዩናይትድ እንደ ቡድን ካለበት ድክመት አንጻር አስራ ሶስተኛ ጎል ኮንትሪቢሽን አለ። በሊጉ ስት ሁሉ ተጫዋች ባለበት እንዲህ ባለ መዳከም ውስጥ ላለው ማንቸስተር ዩናይትድ እየተጫወተች አስራ ሶስተኛ ጎል ኮንትሪቢሽን ሲኖር በጣም ጥሩ ነው። ሀንድረድ ፐርሰንት እየሰጠ ነው ብዬ ነው ማምኑ። ደግሞ ትልቅ ታማኝነት አለው የሚታየኝ ባለፈውም ስናነሳ እንደነበረው ለማንቸስተር ዩናይትድ እኮ እሱን ነው ለማንቸስተር ዩናይትድ ያለውን በጣም ትልቅ ታማኝነት ያሳየበት ጊዜ ነው። ምክንያቱም ጥሩ ያልሆነውን ጊዜ አብሮ እያሳለፈ ነው። እንደገና ደግሞ በቻለው አቅም ማንቸስተር ዩናይትድ አሁን ባለበት ሁኔታ እንዲገኝ ምክንያት ከሆኑ ማለት ከዚህ እሱ ባይኖር ኖሮ ከዚህም የባሰ ነገር ሊፈጠር ይችላል ብለን ከዚህም በፊት በፕሮግራማችን ላይ ስናነሳ ነበር እና አሁን ባለበትም ሁኔታ ቢሆን እንዲገኝ ካደረጉ በጣም ወሳኝ ተጫዋቾች መካከል አንደኛው እና ቀዳሚው ብሩኖ ፈርናንዴዝ ነው። ትናንትናም ሃትሪክ ሰርቷል እና ይገባዋልም ደግሞ አጠቃላይ በማንቸስተር ዩናይትድ ደጋፊዎችም ትልቅ አድናቆት ነው እየተሰጠው የሚገኝ። ሃትሪክ ከሰራ በኋላ ሪጎሬ ነው የምታገባው ነው ብዙ ጊዜ ፔናሊቲ ታገባለህ አሉት አሉ አሉ ይሻላል እኔም እንደዚህ አሉ የምትለ ተመጭተኛለች እና ብዙ ጊዜ ጎሎች የፍጹም ቅጣት ምት ወይንም ደግሞ ፔናሊቲ ናቸው ተብሎ ሲጠየቅ፣ ፍጹም ቅጣት ምት ጎል ማድረግ ቀላል ነገር አይደለም፣ ከባድ ሪጎሬ ማግባት ቀላል ነው መስሎ ሆኖ ነው እኮ ጥያቄው ለጠያቂው ነው ለጠያቂው አዎ መስሎ ነው ሊያቃልል እንደሆነ ገብቶታል ልክ ነው ይሄ ከጨዋታ እንቅስቃሴ ምናምን ጎሉ እያገባ አይደለም ነው እሺ እኮ እና ቀላል መስሎ ነው ወይ ይሄ ቀላል እንዳልሆነ ማወቅ ከፈለግ ኑኔዝን እና ቪኒሺየስ ጁኒየርን ጠይቃቸው በል ይዝቁታል ነው እንዴ? ወዲያው አይተናለ ሻምፒየንስ ሊግ ላይ ሁለቱ ደግሞ ምን እንዳደረጉ ስላየን እንደዛ ብሎ መልሷል የሚለው መረጃዎችን ወጥተው ስናይ ነበር። ለማንኛውም በነገራችን ላይ በጣም ምንም እውቀት የማይፈልግ ጥበብ የማይፈልግ ንባብ የማይፈልግ ምን እንደሆነ ታውቂያለሽ? ማቃለል፣ የሰውን ነገር ማቃለል። ምንም ምንም እኮ የሚፈልገው ነገር የለም። ገብቶሻል አይደል? አሁን አንቺ ጸጉርሽ ረጅም ነው፣ ጸጉርሽ ያምራል ምናምን አይደል? ማቃለል ከፈለኩ እኮ ቀላል ምን። አሁን እኮ እንደዚህ ማድረግ ከፈለግ አሁን እኮ ይኸውልሽ፣ ለእኔ ለመላጣ እኮ አያምርም። ጸጉሩን ተንከባክቦ እዚህ ደረጃ ማድረስ እንዴት ነው የቻልሽበት? ነው የሚያምርብኝ እኮ ገባሽ አይ፣ ግን አንተ ምን ትላለህ? ምን አሁን ይኸው ሁሉም ሁማኔር ዘመን ላይ ጸጉርህ ለመንከባከብ አንዴ እንትን ሆነ አንዴ በቃ ስራ ፈት ከመሆን ነው። በነገራችን ላይ ስራ ከሌለ ጉዳይ ከሌለ ቁጭ ብለ የምትሉ ከሆነ ምናምን ልሻል ገብቶሻል፣ ምልሽ ከዛም በኋላ ትርጉም እኮ የለውም አሁን የተናገርኩት ነገር ዘቤስቲንግ። ከዛ መልሼ እኮ እኔው እኔው ራሴ መልሼ ምን የምንላለ መሰለሽ አቤት አቤት! ይህን ማኔር መቼም ሁሉንም መልክ ሰጠው። ይህ ደግሞ ይህ ማኔር እንደ ማቃለል ቀላል ነገር የለም እኮ አንዱ ልማት ይዥ እንደዚህ ጥያቄው ራሱ መነሳት ብሩኖ ፈርናንዴዘን ማቃለል ነው የተፈለገው። ገባሽ? እሺ፣ አሁን እንደውም በናስ የሆነ አንድ ጥያቄ አሪፍ አሪፍ ጥያቄ እያመጣናል። ይሁን በጣም አሪፍ አሪፍ ተጫዋቾችን አንድ ላይ ይደረደርልሽና ከእነዚህ ተጫዋቾች ሁለቱን ብቻ ቀንስ ብትባል ማንን ትቀንስ አለ ይልሻል። በሆነ ኳሊቲያቸው የፔናሊቲ ማስቆጠር ይሆንና ሁሉም እሳት ይሆኑብሻል። እዛ ውስጥ እኮ የሚገባ ሰው ነብሩ ነው። ገብሻል። ከፔናሊቲ እንደማይስቱ ከምትተማመኝባቸው ተጫዋቾች መካከል አንደኛው ነው። ከዚያ ደግሞ እንደገና ሌላ ደግሞ ምን ይልሻል ከቅጣት ምት አሁን እኔ ለምሳሌ በቀደም ጥያቄ ሲመጣ አንጎል አረገኝ ታውቂያለሽ? ማንን ላስወጣ? ቅጣት ምት መጥቶ ጎል በማስቆጠር አቅም ማንን ከተተብኝ፣ እዛ ውስጥ ጁኒኒዮ ፐርካምቡኒ የሚባል ተጫዋች ያውቃሉ ብዙ ሰዎች፣ የቆየ ተጫዋች ብራዚላዊ ነው። አሁን ሮቤርቶ ካርሎስ፣ ጁኒኒዮ ፐርካምቢኒዮ ምናምን እነዚህ ሁሉ ተጫዋቾች አንድ ላይ ሆነው ሁሉም የቆመ ኳስ ከቅጣት ምት በማስቆጠር አቅማቸው ምናምን የምታደንቂያቸው ትዝታ ያለሽ ይሁኑና ከእነዚህ ውስጥ የማይረቡ ምትላቸውን ወይም ደከም የሚያሉ ናቸው ምትላቸውን አውጣ ሲልሽ ከራስሽ ጋር የምትገቢበትን ሙግት ለነግርሽ አልችል ቢካዝ ኢትስ ኳሊቲ ነው። ብሩኖ ፈርናንዴዝ እዛ ውስጥ የሚገባው በፍጹም ቅጣት ምት ማግባትና በፍጹም ቅጣት ምት መሳት የአንድ ቡድን ድል በስሯል፣ የአንድ ቡድን ሽንፈት እውን ሆኖበት ያቃልኩ ሮቤርቶ ባጅዮ ከዛ ሁሉ ጉብዝናው በላይ እዚህ ሀገር ባሉ እግር ኳስ ወዳጆች በምንድን ነው የሚታወሰው? በዛ ቆርቆርጠው እንዳትሉኝ ሮበርቶ ባጆ የሚታወሰው በ1994 የዓለም ዋንጫ ላይ ብራዚል ከጣሊያን የዋንጫ ጨዋታ ስትጫወት የብራዚል ግብ ጠባቂ ታፋሬል ነበረ። ለቀቀው ወደ ላይ እንደ ቪኒሽ ጁኒየር። በዛ ኮ ነው የሚታወሰው። ሪግረት ያረጋል፣ በቃ ይጸጽተዋል። ያንን መለያ መጥቶ ወደ ጎልነት ባለመቀየሩ ብራዚል እነ ሮማሪዮን ይዛ ዋንጫ ያነሳችበት የሚቃለል ነገር አደለም። ያቃለሉት ነው ምድ አብራችሁን ስለነበራችሁ በጣም አድርገን እናመሰግናለን። ኢትዮጵያ ለዘለዓለም ትኖር።